የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናክብረው? በዚህ ዕለት እናታችን እመቤታችን ቅድስት ድንግል ማርያም ምን ያደረገችበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ፣ ታዲያ ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህን ክብረ በዓል ስለምንድን ነው እናከብረው ስንል ይህን ይከብራል በሁለት ምክንያቶች እናክብራለን። የመጀመሪያው ሰኔ ጎልጎታ ብለን እናክብራለን። ይህስ እንደምንድን ነው? ስለምንድን ነው ይህንን ያልነው? ስንል ይህንን ያልንበት ምክንያት እናታችን እመቤታችን ቅድስት ድንግል ማርያም በዛሬው ዕለት ሰኔ 21 ቀን ልጃ ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እስኪፈስ ድረስ ለኃጥአን ምሕረትን የለመነችበት ዕለት ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ልመናዋን ተቀብሎ ስምሽን የጠራውን በቃል ኪዳንሽ ያመነውን ሁሉ እምርልሻለሁ ብሎ ቃል ኪዳንን የገባላት ዕለት ስለሆነ ሰኔ ጎለጎታ እያልን እናከብራለን ማለት ነው። ሁለተኛው ምክንያት ደግሞ ምንድነው ስንል ሕንጸተ ቤተ ክርስቲያን ብለን ይህንን ክብረ በዓል እናከብራለን። ሕንጸተ ቤተ ክርስቲያን ብለን የምናከብረው ስለ ምንድን ነው ስንል በአዲስ ኪዳን የመጀመሪያ ቤተ ክርስቲያን በአምላክናት ስም በሰኔ 20 ቀን ታንጻ በሰኔ 21 ቀን ቅዳሴ ቤቷ የተከበረበት ዕለት ስለሆነ ነው። አናጺው ደግሞ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቦታው ደግሞ በፊልጵስዮስ ነው። ቤተ ክርስቲያኑ የተሰየመችው ደግሞ በእመቤታችን በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም ስም ነው። ስለዚህ ይህችን ሰኔ ሃያ አንድን ሕንጸተ ቤተ ክርስቲያን ብለን እናከብራለን ማለት ነው። በነዚህ በሁለቱ ምክንያቶች የዛሬውን ታላቅ ክብረ በዓል እናከብራለን። ታዲያ ምክንያቶቹን ብቻ ጠቅሰን ማለፍ ሳይሆን ጥንተ ነገሩ እንደምንድን ነው የሚለውን ልናውቅ ያስፈልጋልና ከብዙ በጥቂቱ ታሪኩን አጠር አድርገን እንመለከታለን። የመጀመሪያው ሰኔ ጎለጎታ ብለን እናክብራለን ብለናል። ይህስ እንደምንድን ነው ስንል በሰኔ 21 ቀን መቤታችን ቅድስት ድንግል ማርያም በጎልጎታ ይኸውም ደግሞ የጌታችን መድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን ስፍራ ላይ ጌታችን መድኃኒታችን የኢየሱስ ክርስቶስን ተማጽነዋለች። ምን ስትል ተማጽነችው? ምን ስትል ለመነችው ስንል ደግሞ አጠር አድርገን እንመለከታለን። መቤታችን ቅድስት ድንግል ማርያም ልጇን እንዲህ ስትል ለመነችው፣ ልጄ ወዳጄ፣ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከእኔ ተወልደ ጡቶቼን ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችልሁም እኮ። የዓለም ዳርቻዎች አይወስንሁም ሊሸከሙ አይችሉም። ቀላያት አብርህትም ከጥልቀታቸው የተነሳ የክረምት ማዕበልም በእፍኝህ አይመሉም። ኃይላት መላእክትም ቢሆኑ ወዳንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድ የምሆን በማኅፀኔ ዘጠኝ ወር ከአምስት ቀን ተሸክሜሃለውና ጡቶቼንም እየጠባ አድግሃልና እለምንሃለው፣ ማልድሃለው፣ ጸሎቴን ልመናዬን ስማኝ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተን በጀርባ ያዝዬ ከአንዱ አገር ወደ አንዱ ሀገር ተሰድጃለውና አቤቱ፣ ጌታዬና መላኬ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገ ዘጠኝ ወር ከአምስት ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድክን አስብ እያለች መብርሃን ድንግል ማርያም ልጇ ወዳጇን ትማጸነው ዘንድ ጀመረች። ልብ በለው ወገኖቼ። ልጄ ወዳጄ፣ ጌታዬና አምላኬ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን ዘጠኝ ወር ከአምስት ቀን በተሸከመች ማሕፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ልጄ ወዳጄ ሆይ አንተን ይገድልሃል እያልኩ ሳስብ ከዐይኖቼ እንደ ሰን ውሃ እየፈሰሰ በክብርት ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ክርቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥዑማት ቃላትህን በሰሙ ጆሮቼ ሰላሳ ሦስት ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። መላከ ምክር በሆነ በቅዱስ ሚካኤል አንተን በክብር እንደምወልድ የመወለድክን ዜና የምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ እያለች በቤታችን ቅድስት ድንግል ማርያም ሰባቱንም ሊቃነ መላእክት እየጠራች በስማቸው ቃል ኪዳን ትገባልኝ ዘንድ ለምንሃለሁ እያለች መብርሃን ድንግል ማርያም ጌታችንን ትማጸነው ጀመረ። ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ እያለች እመብርሃን ድንግል ማርያም ጌታችንን ተማጸነችው። ልብ በሉ፣ ጌታችን በተቸነከረባቸው ችንካሮች ጭምር ስሙን እየጠራች ጌታችንን ስትማጸነ ነበረ። ማልድሃለው ቃል ኪዳን ትገባልኝ ዘንድ ለምንሃለው ትለው ነበረ። ሳዶር አላዶር፣ ዳና፣ ታዴራ፣ ሮዳስ በተባሉ በአምስቱ ቀኗ ተመስቀል ቃል ኪዳን ትገባልኝ ዘንድ ማልድሃለው አለችው። ልጄ ወዳጄ ከኔ ጋር ቆመህ የልቡናይን ትፈጽምልኝ ዘንድ የተዘጉ በሮ ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳት መናፍስ ስልጣን ተሽሮ የጨለማ ኃይል ሁሉ ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምሰው ቦታት ቦታና አዳራሽ ተመዝብረው ተቀጥቅጠው ይጠፉ ዘንድ እማልድሃለው። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን ማኅየዊ በሚሆን በአንተም ስልጣን የኃጢአትን ስር ቆራርጦ በሚጠል ነፍስን ከስጋ የሚለይ ስሑል ነበልባላዊ በሆነ በመንፈስ ቅዱስ ስም የተፈቱና ነፃ የወጡ የሆኑ ዘንድ እማልድሃለሁ እያለች እመብርሃን ድንግል ማርያም ትጸልይ ጀመረ። ልብ በሎ ጎኖቼ፣ ሰኔ ጎልጎታ የተሰኘችው የቤተ ክርስቲያናችን የጸሎት መጽሐፍ ላይ ሙሉ ታሪኩን ታገኛላችሁ። እዛ ላይ ማንበብ ትችላላችሁ። እኔና እናንተ ግን ዛሬ ለመማማር ያህል መቤታችን ቅድስት ድንግል ማርያም ከጸለየቻቸው ጸሎቶች ጥቂቶቹን አንስተን የተመለከት ነው። መቤታችን ቅድስት ድንግል ማርያም እንዲህ እያለች ይህንን ጸሎት በምትጸለይበት ጊዜ ምድር ተናወጠች፣ ድንጋዮች ወይም ደግሞ አለተው የተሰነጣጠቁ መቃብራትና የተዘጉ በሮች ሁሉ ተከፋፈቱ። በዚህ ጊዜ ዘጠና ከዘጠኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆመው፣ ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ከፀሐይና ከጨረቃ ሰባት እጅ እያበራ አዎ አራቱ ብርሃናት ከፊትና ከኋላ እያበሩ እልፍ አእላፍ መላእክት አዎ ከግራና ከቀኝ ተሰልፈው ወደ ምድር ወረደ፣ ወደ እመቤታችን ወደ ቅድስት ድንግል ማርያም ወረደ። መቤታችን ቅድስት ድንግል ማርያምም ታዲያ ይህንን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ ማደነቀች። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ እናቱን ማርያምን ይህ ያስደንቅሻልን? ዘጠኝ ወር ከአምስት ቀን በማሕፀንሽ የተሸከምሽኛ አይደለም ምን አላት። መቤታችን ቅድስት ድንግል ማርያም ታዲያ እንዲህ ስትልመለሰችለት ቀድሞ በዚህ አኳኋን አላየውህም። የሰውን ሥጋ ለብሰ በግዘፈ ሕፃናት በማፀን የተሸከምኩ እንጂ በዚህ አኳኋን አላየውህም። ዛሬ ግን አለች እጅግ በሚያስደንግጥና በሚያስፈራ በመለኮት ግርባ አየው። ጌታችንንም እንዲህ በምትልበት ጊዜ ጌታችን እንዲህ ብሎ መለሰላት። እናቴ ወላጄ ሆይ ዘጠኝ ወር ከአምስት ቀን በማሐፀንሽ የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነፃ ከገነት ፈሳሽዋን ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ? ትፈጃለሽ? ምን ልፈጽምልሽ? ምን ላድርግልሽ? የምትሽውን ሁሉ እፈጽምልሻለሁና የምትሽውን ነገር ሁሉ ጠይቅኛላት። አስተውሉ። በዚህ ጊዜ እናታችን መቤታችን ቅድስት ድንግል ማርያም እንዲህ ስትል ልመናዋን አቀረበች። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ተስፋዬ አንተነ፣ መጠጊያ አንተነ፣ እምነቴም በአንተ ላይ ነው። ገና በእናቴ ማዕፀን ሳለው አንተ ጠበከኝ አጽናኸኝም። ለሁል ለሁልጊዜም መታሰቢያና አለኝታዬ አንተነ። በኋላኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባትህን ፍቃድ ማያዊ በሚሆን በመንፈስ ቅዱስን ፍቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ ያንደበቴንም ቃል አድምጥ እኔ ወላጅናት ማርያም የምነግርህም ሁሉ መታሰቢያም ስለሚያደርጉ በስሜም ቤተ ክርስቲያን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በቀርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የህይወት እንጀራ አብላው። ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ያስደሰተና ያጽናና ስለ ስሜ ብለ አስደስተው። እድል ፈንታው በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳኖች ጋር ይሁን። አቤቱ ምስጋናን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስም የጸለ ሰማያዊ በሆነ አምደ እንደ ብርሃን ስሙን ጻፈው። አቤቱ በስም የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ ይሁኑ፣ ከሲኦል ሞት ነፃ የወጡ የሆኑ ዘንድ ለምን አለው። ማልዳ አለው፣ አስበው መታሰቢያን ያደረገ ወይም ደግሞ ዝክሬን ያዘከረ፣ በበዓሌ ቀንም በምመሰገንበት ምስጋና የሚያመሰግን የሚዘምረውንም ሁሉ አቤቱ ዝማሬ መልአክትን አሰማው። ይህንን እያለች በቤታችን ቅድስት ድንግል ማርያም ልጇን ወዳጇን ትማጸኖ ዘንድ ጀመረች። ጌታችንም ታዲያ ይሁን እንደወደድሽ ይደረግልሻል፣ አላት። በአንቺ ስም ቤተ ክርስቲያን ያሳነፀ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ጋር አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ ባልጋው ላይ በተኛ ጊዜ እኔ ጎበኘዋለሁ

በችግሩም ጊዜ ረዳት ሆኖ አለው። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለው። የማይጠፋ የማይጦልግ የሕይወት አክሊልም አቀዳጀዋለው። ስላንቺም ብሎ ከዕለት ጉርሱ ለተራብ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ አበለዋለው። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጠዋል አዘዛለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለአንቺ መብራት፣ ዘይት፣ ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ ሰባት እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹህ ማዕዛ ዕጣንም ለሰጠ ማዕዛውንም ሽታውን እንደ መላእክት ማዕዛ ያደርገዋለሁ። ሴት ወይም ደግሞ ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ከፍ ያለ ሞገስን ያገኛል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመቤታችን ለቅድስት ድንግል ማርያም የለመነችው ሁሉ እንደሚፈጽምላት ቃል ኪዳን እንገባላት። ቃል ኪዳንን ሲገባላት ታዲያ በመላእክት እንኳን ስም እየማለ ነው። ቃል ኪዳን ሲገባላት የነበረው እናቴም በቤተ ቅድስት ድንግል ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት በመንፈስ በጳራቅሊጦስ እውነት እንደሆነ ቃል ኪዳን ገባውልሽ። መላከ ምክሬ በሆነ በሚካኤል የመወለድን ዜና ባበሰረ በቅዱስ ገብርኤል ስም ቃል ኪዳን ገባውልሽ እያለ ጌታችን መድኃኒታችን የሱስ ክርስቶስ ቃል ኪዳን እንገባላት እርሷ ቅዱሳን መላእክትን እየጠራች ሰማይና ምድርን መፍጠሩን እየጠቀሰች አዎ በረሃ ለበረሃ ከእርሱ ጋር መሰደዷን ረሃቧን፣ ጥሟን እያሳሰበች ቃል ኪዳን ትገባልኝ ዘንድ እለምንሃለሁ ብላ እንደጠየቀችው ሁሉ እርሱም ደግሞ አዎ ቅዱሳን መላእክትንም እየጠራ ከእርሱ ጋር መሰደዷንም እንዳስበላት እየነገራት ቃል ኪዳንን ገብቼልሻለሁ ብሎ ጌታችን መድኃኒታችን የሱስ ክርስቶስ በዛሬ ዕለት ቃል ኪዳንን ገባላት። ልብ በሉ። ታዲያ ጌታችን ይህንን ሁሉ ከነገራት በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ስማ አድረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። አቤቱ አንተ የተመሰገንክነ ስምህም የተመሰገነ ነው እያለች እመቤታችን ቅድስት ድንግል ማርያም ወደ ቤቷ ተመለሰች። ዛሬም ታዲያ ሁላችንም በዚህ ዕለት እመቤታችን ቅድስት ድንግል ማርያም ልንማጽናት ያስፈልጋል። እመቤቴ ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከአጋንንት መከራ እኔ አገልጋይሽን አድኝኝ እያለን ማጸናት ያስፈልጋል። ጌታችን መሬታችን ኢየሱስ ክርስቶስን ደግሞ ጌታ ሆይ፣ በሕፃንነት ወራት በኢትዮጵያ ተሰደ። በ33 ዓመት ሰውን ለማዳን በቀራንዮ ተሰቀልክ። ከጎነ የፈሰሰውን ደም በቅዱስ ዑራኤል አማካኝነት በኢትዮጵያ ምድር ላይ ረጭ የእህል በረከት ወተትና ማር ይፍሰስብሽ ስትል የባረካትን ሀገር ከረሃብና፣ ከበሽታ፣ ከጦርነት፣ ከመቅሰፍት አድናት እንድታድነት እለምንሃለው እንማልድሃለን እያልን በዚህ ዕለት ጌታችንን ልንማፀን ያስፈልጋል ወገኖቼ። ስለዚህ ዛሬ ይህንን ክብረዋል ሰኔ ጎለጎታ እያለን የምናከብረው መቤታችን ቅድስት ድንግል ማርያም የጌታችን መቃብር በሚሆን ጎለጎታ በተሰኘ ቦታ ላይ ስለ ሃጣን ስትል እመቤታችን ቅድስት ድንግል ማርያም ረዥም ጸሎትን የጸለየችበት ነው። ለጸሎቷም ደግሞ መልስ ያገኘችበት፣ ስምሽን የጠራውን በቃል ኪዳን የሻመነውን እምርልሻለሁ ብሎ ጌታችን ቃል ኪዳን የገባላት ዕለት ነውና ይህንን ዕለት ሰኔ ጎልጎታ እያለን እናከብራለን ማለት ነው። ይህንንም ሙሉ ታሪኩን ደግሞ ሰኔ ጎልጎታ በተሰኘች የቤተ ክርስቲያናችን የጸሎት መጽሐፍ ላይ ታገኛላችሁ። እዛ ላይ ማንበብ ትችላላችሁ። በቀጣይ ደግሞ ሙሉ ታሪኩን በዚሁ መንፈሳዊ ቻናል ላይ ይለቀቅላችኋል። እዛ ላይም ማዳመጥ ትችላላችሁ። ሁለተኛው ምክንያት ደግሞ ሕንጸተ ቤተ ክርስቲያን ነው ብለናል። ይህስ ደግሞ ጥንተ ታሪኩ እንዴት ነው የሚለውን ስንመለከት፣ ለስም አጠራሩ ጌትነት ይሁንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አሕዛብን ሁሉ ሂዱና አስተምሩ ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ትእዛዝን አዟቸው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ባዘዛቸው ቃለ መሠረት ሐዋርያት በወንጌል ያዳርሷት ዘንድ ዕጣ ተጣጥለው ዓለምን ተካፋፍለው ለማስተማር ተሰማርተው ነበረ። የሰው ልጅ ድህነቱ የሚፈጸመው ቅዱስ ሥጋውን ክቡር ደሙን ሲቀበል ነውና አበው ሐዋርያት ቅዱስ ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀደሰው ያቆርቡ ነበረ። በመጀመሪያ በጽርሐ ጽዮን፣ ቀጥሎም ደግሞ በተለያዩ ሰዎች ቤት እንዲህ ይከናወን ነበረ። ለጸሎት ስራ ደግሞ አንዳንዴ የምኩራብ አይሁድን ይጠቀሙ ነበር። ምክንያቱም የሚጸልዩበት ቤት ራሱን የቻለ ቤተ ክርስቲያን ስላልነበራቸው። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅጉን በመብዛቱ፣ በተለይ ደግሞ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባትን አመጡ። በዚህም ምክንያት ታዲያ መምህራን ሕዝቡን ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ? ቢሏቸው እኛ ምን እናድርግ የምንጸልይበት ራሱን የቻለ ቤት የለን ሲሉ መለሱላቸው። ታዲያ ይህ ነገር ሲያያዝ ከደጋጉ ከሐዋርያው ከቅዱስ ጳውሎስና ከቅዱስ በርናባስ ዘንድ ደረሰ። ወዲያውኑ ታዲያ አንዳንድ ወንድሞች ለምን ቤት እናንጽም ብለው ተነሱ ቅዱስ ጳውሎስ ግን እንዲህ አለ ሊቀ ካህናቱ ሳይፈቅድ አይሆንም አይሰራም ስለዚህ ቀድሞ ሊቀ ካህናቱን መጠየቅ አለብን አለ ቅዱስ ጳውሎስ አስተውሉ ለዚህ ነው ዛሬ ሊቀ ጳጳስ ሳይፈቅድ የትኛውም ቦታ ላይ ቤተ ክርስቲያን የማይታነጸው ለዚህ ነው ከዚያም ታዲያ ቅዱሳነ ጳውሎስና በርናባስ ሐዋርያቱ ወዳሉበት ሄደው ነገሩን ለቅዱስ ጴጥሮስ አስረዱት ሊቀ ሐዋርያት ቅዱስ ጴጥሮስም ታዲያ የጌታችን ፍቃድ መሆኑን እናውቅ ዘንድ ተያይዘን ሱባኤን ንግባ ብሎ አዋጅን አስነገረ። ልብ በሉ። ቤተ ክርስቲያን መሰራት እንዳለበትና እንደሌለበት መሰራት ካለበት ደግሞ ፈቃደ እግዚአብሔር መሆኑን ያውቁ ዘንድ ሁሉም በአንድነት ሆነው ሱባኤ መግባት እንዳለባቸው አዋጅን አስነገረ። በዓለም ላይ ያሉ ክርስቲያኖች ሁሉ በአንድ ልብ ሆነው ሱባኤ ገቡ። በሱባያቸው መጨረሻ ታዲያ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አላፍ መላእክትን አስከትሎ በግርማ ወደ እነርሱ ወረደ። እመቤታችን ቅድስት ድንግል ማርያም ከእነርሱ ጋር ነበረች፣ በቀኙ ነበረች። ሁሉንም ሐዋርያት ደግሞ በሩቅም በቅርብም ያሉትን ደቀ መዛሙርቱን በደመና ጠግሶ ፊልጵስዎስ በሚባል ሀገር ሰበሰባቸው። ከዚያም በስተ ምስራቅ ከከተማ ወጣ ወዳለ ስፍራ ወሰዳቸው። በዚያም ስፍራ ታዲያ ተራርቀው የነበሩ ሶስት ድንጋዮች ነበሩ። ሶስቱንም ድንጋዮች በታምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ስም ተለጠጡ፣ እንደ ግርግዳም ሆኑ። ቁመቱን ወርዱን መጥኖ ለሐዋርያቱ ሰጣቸው እነርሱም ደግሞ እሳት እንዳየው ሰም በእጃቸው እየለመለሙ እየሳቡ ቁመቱን 24 ወርዱን ደግሞ 12 ክንድ አድርገው ግርምት የምትሆን ሶስት ክፍል ያላት የመጀመሪያን ቤተ ክርስቲያን በ52 ዓመተ ምሕረት ሰኔ 20 ቀን አነጹ። ልብ በሎ ወገኖቼ። ዳግመኛም ታዲያ የብርሃን ምሰሶ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስም በሰማያዊት ኢየሩሳሌም አምሳያ አድርጎ አነጻት። ሁለንተናዋ ተጠናቀቀ። ከዚህ በኋላ ጌታችን ለሐዋርያቱ እናንተም እንግዲህ እንዲህ አድርጋችሁ ስሩ ብሏቸው አድረገ። ይህ የሆነው መቼ ነው? ስንል ሰኔ ሀያ ቀን ነው። ሰኔ ሀያ ቀን ይችን ቅድስት የሆነች ቤተ ክርስቲያን ሶስት ክፍል ያላት ግርምት የምትሆን ቤተ ክርስቲያን ሰርተው ካጠናቀቁ በኋላ ጌታችን መድኃኒታችን የሱስ ክርስቶስ እንዲህ አድርጋችሁ ስሩ ብሎ አዘዛቸውና ከነርሱ አድረገ። በማግስቱ ሰኔ ሀያ አንድ ዕለት ደግሞ ለስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን የሱስ ክርስቶስ እልፍ አላፍ መላእክትን ሰማያውያን ቅዱሳንን እንዲሁም ደግሞ እናቱን ቅድስት ድንግል ማርያምን ይዞ ወረደ። ሐዋርያቱ አብዛኞቹ እዛው ሲጸልዩ አድረው ነበርና፣ ጌታችን ከቅዳሴ በፊት ሁለት ነገሮችን አሳያቸው። አስቀድሞ ቤተ ክርስቲያኗን በእናቱ በእመቤታችን በቅድስት ድንግል ማርያም ስም ሰየመ። በእናቱ በቅድስት ድንግል ማርያም ስም ሰይሞ አክብሮ ሥርዓተ ቤተ ክርስቲያንን አሳያቸው። ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከላቸው አቁሞ አርሳይሮ ሲል ሾመው። ይህም ማለት ደግሞ ሊቀ ጳጳሳት ወይም ደግሞ ፓትራርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት አኪዮስ እያለው ሶስት ጊዜ አሰምተው ጩሁ። ሶስት ጊዜ አሰምተው ጩሁ። አኪዮስ ማለት በግዕዙ ይደልዑ ማለት ነው። በአማርኛ ደግሞ ይገባው፣ ሊያስምርለት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ከከወነ በኋላ ታዲያ ይቀድስ ጀመረ። አማናዊት ማኅደሩን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ደግሞ እንደ ተራዳይ ካህን አድርጎ ቅዱስ እስጢፋኖስን ደግሞ ሠራዊ ዲያቆን አድርጎ ሐዋርያት ድንግል ማርያምን ከበው መላእክት ብራናት በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውን ክቡር ደሙን ለወዳጆቹ አቀበለ። በዚያች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዝዛቸው ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይህችን ዕለት የሚያከብራትን አከብረዋለሁ ብሏቸው ከድንግልናቱና ከመላእክቱ ጋር ወደ ሰማይ አረገ። ራሱ ሰኔ ሃያ ቀን አንድ ሰዓት ከቅዱሳን ሐዋርያት ጋር ሆኖ ራሱ ባለቤቱ ደግሞ ሰኔ ሃያ አንድ ቀን ቅዳሴ ቤቷን አከበረ ማለት ነው። ስለዚህ ይህን ነው ሕንጸተ ቤተ ክርስቲያን ብለን የምናከብረው። ይህንን ታሪክስ ደግሞ የት ነው የምናገኘው? ምንጩ የት ነው ካላችሁ ስንክሳር ሰኔ ሀያና ሰኔ ሀያ አንድ ስትመለከቱ ታገኛላችሁ ማለት ነው። ስለዚህ ዛሬ እኔና እናንተ ሰኔ ሀያ አንድ ቀን ለምንድ ነው የምናከብረው የሚለውን አጠር አድርገን ተመልክተናል። እኛ የተመለከትነውን ደግሞ የተማርነውን ደግሞ ሌሎችም ሊያውቁ ለሚማሩ ያስፈልጋልና እኛ የተማርነው ላልተማሩት ወንድሞቻችን ልናስተምር ያስፈልጋል እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶን ልናስመ ክርስትና ስታ ማተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላ ጌታችንን ሚርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማመረውም መንፈሳዊ አስተምህሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ሥርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምህሮዎች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አጋጣሚ ነው ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምህሮዎች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳት ጠብቆ ያስተማረን የመከረን ገ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60 መቶ የአማረ ፍራፍተን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር ይቆየን።